ከታላላቅ አዳራሾች ውጪ ያለ ከመሪዎች እጅ መጨባበጥ ባሻገር ያለ በፕሮቶኮል ሳይሆን በአገር ፍቅር ስሜት የተወለደ በዓለም ዙሪያ በአገራት መካከል የሰመረ ግንኙነት ለመፍጠር መደበኛ ውይይቶች ያልቻሉትን ማሳካት የቻለ የዜጋ ዲፕሎማሲ፣ የዜጎች ዲፕሎማሲ እውነተኛ ስሜት የሚገለጽ ጽበትና የሀገር ፍቅር ላይ እየተመሰረተ ነው። ለሀገር ዘብ የሚቆምበት ሌላኛው መንገድ ነው። ኢትዮጵያውያንም በዚህ መልካም ጎዳና ተጉዘዋል። በተለያዩ ዘመናት ኢትዮጵያ ላይ የተሰነዘሩ የዲፕሎማሲ ጫናዎችን በመመከት ታሪክ ሰርተዋል። የኢትዮጵያ የዜጎች ዲፕሎማሲ ጉዞ በታሪክ ገጽ በጉልህ የሚታይ ነው። ዐፄ ኃይለ ሥላሴ በሊግ ኦፍ ኔሽን ፊት ሲቆሙ፣ የቅኝ ግዛት ወረራ ላይ የፍትህ ጩኸትን ሲያሰሙ ብቻቸውን አልነበሩም። የአገራቸውን ነጻነት ለማስጠበቅ በተሰባሰቡ በጻፉትና በተደራጁ ዜጎች በኩል ተስተጋብቷል። ያ መንፈስ አልደበዘዘም። ከበርካታ አስርት ዓመታት በኋላ ለአፍሪካ አንድነት በሚደረገው ትግል በውጭ አገር ያሉ ኢትዮጵያውያን ምሁራንና የኪነ ጥበብ ባለሙያዎች የአገሪቱን ገጽታ የነጻነትና የኩራት ምንጭ አድርገው ደግፈዋል። የኢትዮጵያ የዜጎች ዲፕሎማሲ ታሪክ በሕያው የአንድነት ተግባራት እየተጻፈ ነው። ከቅርብ ዓመታት ወዲህ ይኸው መንፈስ በታላቁ የኢትዮጵያ ሕዳሴ ግድብም ታይቷል። በተለያዩ አህጉራት የሚገኙ ኢትዮጵያውያን በዘመቻ በውይይትና በዲጂታል ዲፕሎማሲ ድምጻቸውን አሰምተዋል። የኢትዮጵያ ልጆች አረበኛ የሚችሉ እነሱ በሚያውቁት ቋንቋ በተለያየ በተለያየ ሚዲያዎች ላይ እየወጡ ሁሉም በሚችለው ቋንቋ በአረበኛ፣ በእንግሊዝኛ፣ በተለያየ የኢትዮጵያን ሁኔታ ለዓለም የመግለጽ የተደረገው ዲፕሎማሲ ቀላል አይደለም። በዋሽንግተን በለንደን፣ በዱባይና ሌሎችም አካባቢዎች የሚገኙ የዲያስፖራ ማህበረሰቦች የግንዛቤ ማስጨበጫ መድረኮችን አካሂደዋል። ገንዘብ የማሰባሰብ ስራዎችንም ሰርተዋል። የሚዲያ ስራዎችን በማዘጋጀት የዓለም አቀፍ ትኩረትን ወደ ኢትዮጵያ የመልማት መብት እንዲዞር አድርገዋል። የሀገርን ውስጣዊ ችግር እንደ መልካም አጋጣሚ በመጠቀም ኢትዮጵያን ሲከሱ የነበሩ አካላትንና ሀገር

በእነዚህ ተጨባጭ ተግባራት የኢትዮጵያ ዲፕሎማሲ የኤምባሲዎች ስራ ብቻ ሳይሆን ኩሩ ሕዝብ ለሀገሩ የሚናገር ሕያው የልብ ትርታ መሆኑን ለዓለም አሳይታለች። ይህ ኢትዮጵያውያን ባሉበት አገር ሆነው ለሀገራቸው ሲያበረከቱት የነበረው ትንሹ የዜግነት ግዴታቸው ነበር። የኢትዮጵያ ብሔራዊ ጥቅምና የወደፊት እጣ ፈንታን የሚወስኑ የዲፕሎማሲ ሥራዎች ዛሬም ቀጥለዋል። ዛሬ ይሄ አንደኛው ክፍለ ዘመን ዜጋ ሁሉም ዜጋ ለሀገሩ ዲፕሎማት ነው። እንዴት ነው ለሀገሩ ዲፕሎማት የሚሆነው? በመንግስት ደረጃ የወጡ ፖሊሲዎችና አቅጣጫዎችን በዓለም አቀፉ ማህበረሰብ ላይ ቅቡልነትና ገቢር እንደሆኑ በማድረግ ነው። እንዴት ያድርግ? አሁን ይሄ አንደኛው ክፍለ ዘመን ወደ አምስተኛ የቴክኖሎጂ አብዮት እየተሸጋገር ነው። በእጃችን በያዝነው ስልክ የመንግስትን ህልሞች በሚጋራ መሰረት ሰላማዊ በሆነ መንገድ ለቀጠናው እህት ወንድሞቻችን፣ አንዳንዶች ይህንን ጥያቄ ስናነሳ የመስፋፋት ወይም ደግሞ ጠባጫሪነት ይመስላቸዋል። ይህን ጥያቄ ኢትዮጵያ ያነሳችው ሉና ጉዳይ ስለሆነ ዛሬ ላይ ያለው 130 ሚሊዮን ገደማ ህዝብ ታፍኖ አይኖርም። ስለዚህ ይሄ እያንዳንዱ ኢትዮጵያ በህዳሴ ግድብ ላይ የተጓዝ ነው መንገድ ወደ ባህሩ እንደግመዋለን። ልማትና ዲፕሎማሲ እጅ ለእጅ ተያይዘው የሚራመዱበት በዓላማ አንድነት ላይ የተገነባ መጻኢ ዕድል ነው። የኢትዮጵያ አሁናዊ የዲፕሎማሲ ምስል፣ የባህር በር ጉዳይ የተባበሩት መንግስታት ድርጅት የባህር በር አልባነት የሚያስከፍለው ዋጋ በሚል ርዕስ በቅርቡ ይፋ ባደረገው ጥናት የባህር በር በሌላቸው ሀገራት በሚኖሩ 590 ሚሊዮን ህዝብ ውስጥ ከአንድ አራተኛ በላይ የያዘችው ኢትዮጵያ ናት ከ130 ሚሊዮን ህዝብ በላይ ያላት ሀገር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

በዚህ ጥያቄ ውስጥ የኢትዮጵያን ብሔራዊ ጥቅም ለማስከበርና የትውልድን መጻኢ እድል የመወሰን የዜግነት ግዴታን የመወጣት ኃላፊነት ከእያንዳንዱ ዜጋ ይጠበቃል። ኢትዮጵያ ፍትሐዊ የባህር በር ስትሻ፣ ልማቷን እያሰፋች ቀጠናዊ አጋርነቶቿን እያጠናከረች ስትሄድ፣ መንገዷ በጥበብ በሰላምና በህዝቦቿ ድምፅ መደገፍ ይኖርበታል። እያንዳንዱ ዜጋ የኢትዮጵያ ክብር ጠባቂ በሚሆንበት በዚህ የጋራ ጉዞ የዜጋ ዲፕሎማሲ ለነገዋ ኢትዮጵያ ወሳኝ ሚና ነው።